ረሰሊቃውን አባ ገብረ ኪዳን በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል፣ ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል፣ ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። ምን እኮ ነበረ ምን እኮ ነበረ ዲያቆን ነበርኩ ይላል አሁን ወጥቶ ቤተክርስቲያን እየሰደደ ልክ በዛሬው ቀን ኢየሩሳሌም ላይ ሳይገባቸው ሲዘምሩ እንደነበሩት ማለት ነው ገብቶት ኢየሱስ ክርስቶስን ቤተክርስቲያንን ተረድቶ እያገለገለ የነበረ አይደለም አላሰብኩ ግን አሁን ሳየው ግን ይገባኛል ለምን ነገር ይሄ አስተምሮ ትምህርት በጣም ውስጥ በጣም ማይክራዊ የሆነ ተገብረው ያልዘገነናችሁ፣ እፎይ ሲያነበው ሊቀፋችሁ አይገባም። ሊቀፋችሁ አይገባም። ደግሞም አነበዋለሁ፣ ደግሞም እናነበዋለን፣ ደጋግመን እናነበዋለን። ሕማማት ዕለተ ማክሰኞን በስፋት እናስደምጣለን። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ሁሉ ይብዛ። ውድና ክብራት ቤተሰቦች ሰሙነ ሕማማት ዕለተ ማክሰኞ ላይ እንገኛለን። ሀገር ውስጥ፣ ከሀገር ውጭ፣ በስደቱም ዓለም ያላችሁ ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ሁላችሁንም እንኳን አደረሳችሁ ለማለት ወዳለው ላይክ አድርጉ ሼር አድርጉ የአሮስሎቹንም ተቀላቀሉ ደረጃቸው ያመ እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ዮም ያብጽሐነ ያብጽሕክሙ አጋእዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ተሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሀገር ውስጥ ሀገር ውጭ ያላችሁ ይበልጡኑ ባህር ተሻግራችሁ ድንበር አቋርጣችሁ በስደቱ ዓለም የምትገኙ ወንድሞቼ፣ እህቶቼ፣ እናቶቼ እና አባቶቼ ይህን ድምጽ የምትሰሙ ሁላችሁንም በሉል እግዚአብሔር ስም ሰላም ብያችኋለሁ። እንኳን አድረሳችሁ። ይህ ሳምንት የህማም ሳምንት መከራ ሞትን የምናስብበት ክርስቶስን የምናውሳበት እለት ነው። እለተ ማክሰኞ፣ እለተ ማክሰኞ ለመሆኑ ምንድን ነው? ልጆቼ እንዴት ናቸው? ስለሰሙነ ሕማማት ታቃላችሁ የሰሙን ህማማት የመጀመሪያው ሰኞ ምን ይባላል አደሩ? የመጀመሪያው ሰኞ የሚባለው አንጾታ ቤተ መቅደስ አስተካክለ አንጾታ፣ አንጾታ ቤተ መቅደስ። እሺ ማክሰኞ መርግመ በለስ፣ እሮብ ምክረ አይሁድ፣ የጸሎት የቁርባን የሕጽበት የነጻነት የአዲስ ኪዳን ሐሙስ፣ አሩ የጌታችን ኢየሱስ ክርስቶስ ስቅለት፣ ቅዳሜ ቅዳሜ የተሻረች ቅዳሜ ወይም ስዑር ቅዳሜ። እሁድ የጌታችን ኢየሱስ ክርስቶስ ትንሣኤ። ከህፃናቱ አንደበት ነው። ይህንን ያደመጥ ነው ደግሞ ከአዋቂ አንደበትም እንዲናድምጥ ኮፒሬት አለ። ርሳ ሊቃውንት አባ ገብረ ኪዳን በዚህ ሳምንት እንዲህ እናድርግ ይሉናል። በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከግር ጥፍር እስከ ራስ ጠጉር ያሉ ህዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በህማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። ባይናቸው በጎ ነገር ብቻ ከመመልከት ውጭ ለስጋ የሚሆን ነገርን ባለማየት፣ በጆሮ ለስጋ የሚሆን ነገር ባለመስማት፣ እግር ወደ ስጋዊ ነገር ባለመሄድ፣ አንደበት ስጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ስጋዊ ጌጥ፣ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለእኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት፣ ምዕመናን በቤተክርስቲያን ተገኝተው ቀኑ ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም። የኛ ሥራ ያጸድቅናል ብለን አይደለም የምናደርገው። ራሳችን ለመስጠት፣ ለእኔ ብለህ ወደቅህ ወይ? እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋ ወይ? እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ወይ? እኔ ልገረፍልህ፣ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት ሁልጊዜም እናሳያለን። ግን እለቱን ለማሳመን ነው እንጂ ክርስቲያን ኑሮ ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለም። ይበልጥ ደግሞ በዓል ወስነን የምናሳይበት፣ የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ። ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቅያ፣ ተድላ ደስታ። በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍታ ነገሥት ሲናገሩ ድግስ የለም። በዚህ ሳምንት ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ህማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ፣ ይትባረክ እግዚአብሔር ዘሰመ ህማማተ ወልዱ ክብረ ወስብሐተ፣ የልጁን ህመም ለእኛ ክብር ያደረገ እግዚአብሔር ይመስገን የልጁን ህማም መከራ ለኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ህማማት ለኛ ፈውስ እና መድኃኒት ናቸው። በሰሞነ ህማማት ምን እናድርግ፣ ምን እንተው የሚለውን ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን በስፋት ያነሱት። ብፁ አቡነ ኤርሚያስ ዲያቆን ነበርኩ ቄስ ነበርኩ መነኩሴ ነበርኩ እንዲህ ነበርኩ ለሚሉት ደግሞ እንዲህ አይነት መልስ ሰጥተዋል። ዲያቆን እኮ ነበረ መነኩሴ እኮ ነበረ። ዲያቆን ነበርኩኝ ይላል። አሁን ወጥቶ ቤተክርስቲያንን እየሰደበ ልክ በዛሬው ቀን ኢየሩሳሌም ላይ ሳይገባቸው ሲዘምሩ እንደነበሩት ማለት ነው። ገብቶት ኢየሱስ ክርስቶስን ቤተክርስቲያንን ተረድቶ እያገለገለ የነበረ አይደለም። ጨርቁን አንጥፎ የአህያ እግር መሬት አይነካም ያለ ህዝብ፣ ዓርብ ግን የሚለብሰው ልብስ እንዳይኖረው አድርጓል። ራቁቱን ነው የተሰቀ። ራቁቱን ነው፣ ያ ሳይገባው የዘመረ ያ ሳይገባው ያነጠፈ እንደገና ገፈፈ እንደገና ተሳደበ። ክርስቲያኖች ገብቶን ልናመልክ ይገባል። ገብቶን ልንዘምር ይገባል። እንወቅ፣ እንረዳ፣ ክርስቶስን እንረዳት ቤተ እና እንማር፣ እንወቅ፣ እንረዳ በሚገባ ልክ አምላካችንን እናክብረው። የብዙ አባታችን በረከት በሁላችን ላይ ተደርበውናት። ሳይገባን አንጥፈን፣ ሲገባን ደግሞ እርቃን እንዳናውለው እንጠንቀቅ ብለው የሆሳና አንስተዋል። ሆሳና እንኳን ክርስቶስ አህያ እንኳን መሬት መርገጥ የለባትም ብለው ዘንባባ ዛብ ስንጣፊ ልብሳቸውን ያነጠፉቱ ክርስቶስ ሲሰቀል እርቃኑን ሲሆን ግን አብረው አልነበሩም። በጣም በሚያስደንቅ ሁነት ማለት ነው። ዲያቆን ምረት ለፕሮቴስታንቶቹ ፓስተሮች በሀገር አሜሪካ ለነበሩት መልስ የሰጠ ወንድማችን ነው። እንዲህ ይለናል። አላሰብኩም፣ ግን አሁን ሳየው ግን ይገባኛል። ለምን ይሄ ይሄ ነገር ይሄ አስተምሮ ይሄ ትምህርት በጣም በጣም ማይክላዊ የሆነ ትምህርት ነው። አሁን ወደ ዮሐንስ ወንጌል ምዕራፍ ስድስት ስንሄድ ዘበላ ስጋይ ወሰት የደሜ ቦ ህይወት ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ሲል ጌታችን፣ መድኃኒታችን ኢየሱስ ክርስቶስ አይሁድ አንጎራጎሩ ነው የሚለው ወንጌል ላይ። እንኳን አይሁድ የገዛ ደቀ መዛሙርቱ በጣም በዚህ አባባል ተሳሳቱና፣ ራሱ ምን ይላል ወንጌል? አንዳንዶቹ ደቀ መዛሙርት ከእሱ ጋር መሄድ ወይም እሱን መከተል አቆሙ ይላል ዮሐንስ ስድስት ጋር እዛ በኋላ ምን የሚነግረን ወንጌሉ ላይ ክርስቶስ ተመልሶ ወደ አስራ ሁለቱ ሐዋርያት ምን አላቸው? እናንተስ መሄድ ተፈልጋላችሁ ብሎ ጠየቃቸው። ለምን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይህ ጉዳይ ወሳኝ ነው? የቅዱስ ቁርባን ጉዳይ አማናዊ ስጋው ደሙ መሆኑ ወሳኝ ወሳኝ የሆነ አስተምህሮ ነው። ጌታችን በሌላ ቦታ ምን አለ? ሴፍ ሴፍ ይዣለሁ ብለዋል ጌታ ሴፍ የያዘው ያው የብረት ሴፍ ሳይሆን እሱ እውነት ስለሆነ ሐሰት የያዙ ሰዎች በዚህ ምክንያት ይከፈላሉ ማለት ነው እና ዮሐንስ ስድስት ይህን የምናየው አማናዊ ስጋው ደግሞ መሆኑን ያ እውነት ሲያመጣ ወይም ሲሰብጥ ጌታችን በዚህ ምክንያት በሐሰት መንፈስ በሐሰት ትምህርት የተሞሉ ሰዎች ተከፋፈሉ ማለት ነው እና ለሁለት ሺህ ዓመት ቤተክርስቲያን ይህን አስተምሮ ይዛለች። የህይወት መድኃኒት፣ እፀ ህይወት የተባለችው ምስጢረ ቅዱሳት የተባለችው የተቀደሰችው ምስጢር የተባለችው ስጋው ደሙ ናት። በዚህ ነው እኛ ዘላለማዊ ህይወት የምናገኘው። በዚህ ነው ቅዱስ ጴጥሮስ እንዳለው የመለኮታዊ ባህሪ ተሳታፊ የምንሆነው በስጋው ደሙ ነው። ይሄ በጣም ወሳኝ የሆነ ጉዳይ ነው እና ያው ከካቶሊክ ጋር ያው በሁሉም ነገር ባንስማማም እነሱም ይህን ያውቃል። ከበሳቃዊ ኦርቶዶክስ ጋር በሁሉም ነገር ባንስማማም ይሄን ያውቃሉ። ማለት ይህ መሰረታዊ የሆነ ነገር መሆኑ ነው። መሰረታዊ ነገር ነው። ስለዚህ ሁላችንም ከየቤተ እምነቶች ሐዋርያዊ ክርስቲያኖች የምንባለው ሁሉ በዚህ እንደተስማማን የታወቀ ነገር ስለሆነ ይገባኛል ማለት ነው። ስለዚህ ማለት እንደው ከዚሁ ጋር አያይ ዲያቆም ረት ነው መልስ የሰጠው ዲያቆን ሄኖክ ኃይሌ ደግሞ እንዲህ ይለናል። አለባበሱ ያልተስተካከለ አነጋገሩ ያልተስተካከለ የሚያጨስ የሚቅም የሚሰክር ሰው ቤተ መቅደሱ ስናይ እንዴት ነው ምንሆነ ይሸታል ጌታ ሆይ ማለት ያምረናል። ይሸታል ጌታ ሆይ። እሱ አይሸተው ክርስቶስ እንደማይሸተው ገና ስወልን ያሳየን። በረት ውስጥ ተወልዶ አይደል እንስሳት ማሉ ነው። እንደ እንስሳ የከረፋ ህይወት ቢኖራቸው አልጸየፋችሁም እያለ እኮ ነው። ስብከቱን እንደመጣ እኮ የጀመረው በማይከለክል የእንስሳ ርኢኩ ከ በሁለቱ ንስሶች መሀል እንስሳዊ ህይወት ባለን መህል ተወልዶ ክርስቶስ እሱ አይሸጠው፣ እኛ ይሸተናል። እሱ አይሸጠው ማርታዎች ናቸው የሚከሱት። ኧረ ይሸጣ ይላል ቃል። እግዚአብሔር የጎደለው ሰው ሸጣ ነው። ብዙዎቻችን ሰው ወደ ቤተ ክርስቲያን እንዲመጣ የምንፈልገው ተለውጦ አለባበሱ፣ አነጋገሩ፣ ህይወቱ ተስተካክሎ እንዲመጣ ነው። ትንሽ ብልሽት ያለ ነገር ካለው እንዲመጣ እንፈልግም። መቶ እንዲለወጥ ሳይሆን ተለውጦ እንዲመጣ ነው። ምንፍል ሸታሃጌታ አይለችው እንዲህ ከማለት የሰውረን አምላካች ወደ ፎይ ጉዳይ ላምራ። ከዚ በፊት ግን ስለ ስሙነ ሕማማት የተወሰነ ነገር የተወሰኑ ነገርላስደምጣችሁናንበለሳለሁ አለምን ያናወጡ የዘላለምን መጋረጃ የቀደዱ የሰው ልጅንጣፈንጣ ለዘላለም የለወጡ ሰባት ቀናት በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹህን ፍቅርና የስልጣን ድርጊቶች እንዴት ወደ ውከትና ግጭት ሊያመሩ ቻሉ? የቤተ መቅደሱ መንጻትና ፍሬ አልባነት ላይ የተላለፈው ፍርድስ የማስጠንቀቂያ ደውል ወይስ የአንድ ታላቅ ፍጻሜ መጀመሪያ ነበርን? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው የስልጣን ጥያቄው፣ እውነት ከተንኮል ጋር የተጋጨችበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚያስ ከጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል! የጥፋት መረቦ የተዘረጋው፣ የክፋት ጽዋው የሞላው መቼ ነበር? በዚህ ሁሉ መሃል የሚገርም የትሕትና ተግባር፣ የዘላለም ሕይወት ምስጢር መገለጥ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥና አስጨናቂው ልመና እያንዳንዱ ክስተት እንደ ድራማዊ ሰንሰለት እየተያያዘ ወደማይቀረው የመጨረሻው መጋረጃ መገለጥ ይወስደናል። የዚህን ሳምንት እያንዳንዱን ክስተት በጥልቀትን መርምር ከድርጊቶቹ በስተጀርባ የተደበቀውን ትርጉምን ፈትሽ፣ የእነዚህን ሰባት ቀናት ምስጢር አብረን እንግለጥ። የሰሞነ ሕማማትን እለተማክሰኞ ወይም እለተሰሉስ የክርክር የጥያቄና የማያዳግም ትምህርት ቀን ከሰኞ ዕለት ድርጊቶች በኋላ ማለትም ቤተ መቅደሱን በስልጣን ካነጻና ፍሬ አልባዋን በለስ ከረገመ በኋላ በማግስቱ ማግሰኞ ውጥረቱ ይበልጥ የጋለበት ቀን ነበር። የሰኞ ድርጊቶች በተለይም የአይሁድ የሃይማኖት መሪዎች ስልጣንና ጥቅም በቀጥታ የተገዳደሩ ስለነበሩ ምላሻቸው ፈጣንና ቀጥተኛ ነበር። በዚህም ምክንያት በዕለተ ማግሰኞ በዋናነት የትምህርትና የጥያቄ ቀን በመባል ይታወቃል። በዚህ ዕለት ሊቃነ ካህናት ጸሐፍትና የሕዝብ ሽማግሎች ወደ ጌታችን ቀርበው በቤተ መቅደስ ሲያስተምር አገኙት የሰኞን ድርጊቶች ማለትም ቤተ መቅደሱን ማንጻቱን ገበያተኞችን ማስወጣቱና ማስተማሩን ዋቢ በማድረግ የስልጣኑን ምንጭ በቀጥታ ጠየቁት ጥያቄያቸው ግልጽና ትንኮሳ የተሞላበት ነበር ይህንን የምታደርገው በማን ስልጣን ነው ይህንን ስልጣን ማን ሰጠ አሉት ይህ ጥያቄ ከንጹህ የማወቅ ፍላጎት የመነጨ ሳይሆን ሥልጣናቸውን እንደነጠቀ ያዩትና በጌታ ታምራትና ትምህርቶች የተደናገጡት መሪዎች እርሱን በሕዝብ ፊት ለማሳጣትና ለማጥመድ ያደረጉት ሙከራ ነበር። ጌታችን ኢየሱስ ክርስቶስ ግን በዘረጉለት ወጥመድ በቀላሉ የሚወድቅ አልነበርም። ለጥያቄያቸው በቀጥታ መልስ ከመስጠት ይልቅ እነርሱ ራሱ ሊመልሱት የሚከብድ ጥያቄ አቀረበላቸው። እንዲህ አላቸውም። እኔ ደግሞ አንዲት ነገር እጠይቃችኋለሁ እናንተም ብትነግሩኝ እኔ ደግሞ ይህንን በማን ስልጣን እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። ይህ ጥያቄ የአይሁድን መሪዎች ከባድ አጣብቂኝ ውስጥ ከተተ። ከሰማይ ነው ቢሉ ታዲያ ለምን አላመናችሁበትም? የሚል ተጠያቂነት ያመጣባቸዋል። ከሰው ነው ቢሉ ደግሞ መጥምቁ ዮሐንስን እንደ እውነተኛ ነቢይ የሚቆጥረውን ህዝብ ይፈራሉ። በዚህ ምክንያት እርስ በርሳቸው ከተማከሩ በኋላ አናውቅም የሚል አሳፋሪ መልስ ሰጡ። በዚህም የጌታን ስልጣን ለመጠየቅ የሞራል ልዕልና እንደሌላቸው በተዘዋዋሪ ያረጋገጡ። ከዚህ በኋላ ጌታችን መልስ ሊሰጡት ያልቻሉትን መሪዎችና በዙሪያው የነበረውን ህዝብ እውነተኛ መንፈሳዊነትና ንስሐ ምን እንደሆነ የሚያስተምሩ ጠንካራ ምሳሌዎችና ትምህርቶችን መስጠት ጀመረ። ከዚህ በመቀጠል በዘመኑ ለነበሩት መሪዎች እጅግ አስደንጋጭ የሆነ ንግግር ተናገረ። እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ይህ አባባል በውጫዊ የሃይማኖት ሥርዓትና ሕግ አዋቂነት ላይ ብቻ ተመስርተው ራሳቸውን ጻድቅ አድርገው ለሚቆጥሩት መሪዎች የሞት ሞት ነበር። ስለዚህ ለተማክሰኞ በመለኮታዊ ሥልጣንና በሰው ሠራሽ ሥርዓቶችና ሥልጣን መካከል የነበረውን ግጭት ፍንትው አድርጎ ያሳየ ቀን ነው ጌታ የፈሪሳውያንንና የጸሐፍትን ግብዝነት ያጋለጠበት እውነተኛ ጽድቅና ወደ መንግሥተ ሰማያት መግባት በንስሐና በእምነት እንጂ በማስመሰል እንደማይገኝ ያስተማረበት፣ በዚህም ምክንያት በእርሱ ላይ የነበረው ጥላቻና ሴራ ይበልጥ እንዲፋፋም የሆነበት ወሳኝ ቀን ነበር። እንግዲህ መጨረሻውን የእፎይን መልእክት ተከታትለን እንመለሳለን። ከብፁ አቡነ አብርሃም ጋም የተገናኙ ነገሮች አሉ። ከዛ ራሱ እፎይ ደግሞ እኔ ሳነባው ብቻ ሀጥ የመሆንበት እናንተ ስታነቡ ጽድቅ የሚሆንበት ነገር ምንድን ነው? በማለት ራሱ እፎይ መልሶ ይከሳችኋል። ስለ አቡነ አብርሃም የተናገሩትን የተወሰኑ ጉዳዮችን ላስደምጣችሁ፣ መልሼ ደግሞ የዚህኛውን አያይዜ ሁለቱንም የእፎይን ጉዳይ የማስደምጣችሁ ነው የሚሆነው። ቀጥታ አድምጠን እንመለስ። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት። ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀቁላችሁ ፎቶ፣ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው፣ እራሴ ያለ ፎቶ የለቀቁላችሁ፣ ምንም እንደማታመጡ ስለማቅ ማለት ነው ብገለኝ እንጂ ሌላ ምን ማታመጣ። እኔ ደግሞ ሞት የምፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅ ችግር ገጥሞን ነበር። እኛ ምንድን ነው እሱ አድቫንቴጅ ይዝ ነበረ ክስ ለመመስረት የህግ አካላቶች በሞላ አብረውን ነበሩ፣ ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቅ ሆኗል። እኛ ክስ መመክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ከህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ መቶ ቪዲዮ ተሰበሰበ። መጻሕፍቶች ወደ መቶ ሀምሳ መጻሕፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው። እነኝም መጻሕፍቶች መሰብሰብ፣ እነኝም መረጃዎች መሰብሰብ በጣም አድካሚ ነበረ እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክፋይር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጻፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት ቅድሚያ ምንድን ነው እሱ ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንትን ተባሉ። ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለኝ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድነው የሚሆነው? የሚያሳዝን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ፣ ህጉን ወደ እኛ አምጡት እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል። እኔ ጋር ተገብረው ያልዘገነናችሁ እፎይ ሲያነበው ሊቀፋችሁ አይገባም፣ ሊቀፋችሁ አይገባም። ደግሞም አነበዋለሁ፣ ደግሞም እናነበዋለን። ደጋግመን እናነበዋለን። ቢቀፋችሁ ምን እናደርግ? ካዳ የምትወዱት እንዳይን ብለናችሁ ምሳሱለት ሳታቁት እንደዚህ አይነት ዘግናኝ ነገሮችን አድርጓል። እናነበዋለን፣ እመኑኝ፣ ነፍሴ እስክትወጣ ድረስ እንደዚህ አይነት ነገሮችን ነብዩ ያደረጋቸውን እናነባለን፣ ለሰዎች እንገልጣለን። ከበፊቱ በሚቀፉ ሁኔታ አሁን ደግሞ ቀጣይ በጣም ብዙ አሉ። እንግዲህ ተዘጋጁ። ደረታችሁን በስፖርት ወጠር ወጠር አድርጉት ይህንን ለመሸከም ማለት ነው። በየመስጊዱ ሰምቻለሁኝ በጣም ጥያቄ እንደተፈጠረባችሁ እና መልስ እያገኛችሁ እንዳልሆነ በተለያየ ቦታ ላይ መረጃዎች ይደርሱናል። ለማዋከብ ይሞክራሉ። ውሸት ነው ለማለት ይሞክራሉ። አንዳንዶቹ ደግሞ እፎ እየተናገረ ያለው መጽሐፉ ላይ ያሉ ነው። አይ ክርስቲያኖች እየተቹን ያሉት ቡሃሪ ላይ እና ሙስሊም ላይ ባሉ መጽሐፍቶቻችን ነው። ስለዚህ ክርስቲያኖች እንዲሁ ከሜዳ ተነስተው አይደለም እየተቹን ያሉት እያሉ እራሳችሁ እየተሞጋገታችሁ ነው። ደስ የሚለው አንደኛው ይክዳል። አንደኛው ይመጣና ዳኢፍ ነው ይላል። አንደኛው ይመጣና አይ መጽሐፋችን ላይ ያለ እኔ ግን አልቀበለውም ይላል። ስለዚህ ስትካካዱ መልሰው ቁጭ ብለው የሚማሩ ብዙ አሉ። እውነትን የሚያውቁ በዛ ውስጥ እውነት አርነት ያወጣልና ነጻነትን የሚያገኙ የሚወጡ ከሥርዓት አሉ። ትንሽ ጊዜ ነው። እያዩ እያዩ እያዩ ያንገፈገፋቸው ቋቅ እያላቸው ይወጣሉ። መጨረሻ ላይ ማለት ነው። ከጭን የማልፍ ሃይማኖት ስለሆነ ቃል ስጋ ሆነ ወደ አንተ ለፍ አንተ የተወዳቸው ቤተሰቦች የዛሬ መረጃዎቻችን እኚህን ይመስላሉ። እንግዲህ ከእፎይ ጋር የተገናኙትን ሌሎች መረጃዎችንም እንዲህ ደግሞ ሰሙነ ሕማማት የእያንዳንዱን ቀን ትርጓሜዎችን አካትቼ ያቀርብላችኋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። እምበለ ተሰነባበትኩኝ እንበለ ደዌ ወሕማም እንበለ ጻማ ወርካም አመ ከመ ዮም ያብጽሐነ ያብጽሕክሙ